ሰላም ጤና ስትልኝ የተወደዳችሁ እና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ እሁድ ምሽት ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። አሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም ትከታተሉ በአክብሮት እጠይቃለሁ። አድማጮቻችን ተመልካቾቻችን፣ እንግዲህ በሀገራችን ኢትዮጵያ እንዲሁም ጎረቤት ሀገር ኤርትራን ጨምሮ አንዳንድ መረጃዎች እየተሰሙ ይገኛሉ። ትንኮሳዎች፣ የቃላት ውርወራ የቃልን የቃላት ጦርነቶች እንግዲህ ተጠናክሮ የቀጠሉበት ሁኔታ ነው ያለው። ባለፈው ጊዜ ከኢትዮጵያ መንግሥት ጎረቤት ሀገሮችን አንና ካም ብሎ ዳር ዳር ያሉት አላስችል ብሏቸው ዛሬ በኢትዮጵያ መከላከያ ሚኒስትር በኢንጂነር አይሻ ኤርትራ ሀገር አይደለችም እስከ ማለት ደረጃ የደረሱበት ሁኔታ መኖሩን ነው እንግዲህ የሰማ ነው ኤርትራኖች ከተናገሩት ወይም ደግሞ ፕሬዚዳንት ኢሳያስ አፈወርቂ መሬት ላይ ያለውን ሀቅ ከተናገሩት በላይ ራሳቸው እውቅና ሰጥቶ ሉዓላዊነታቸውን ያረጋገጡትን ኤርትራኖችን አገር አይደሉም፣ ራሳቸው አገር ሳይሆኑ አገርን ይንቃሉ እስከ ማለት ደረጃ የተደረሰበት ሁኔታ ነው ያለው። በሌላ መረጃ የህወሐት ታጣቂዎች የኃላፊዎቻቸውን ንብረት ይዞ ወደ ነፃ መሬት እየሄዱ ነው የሚለው ዘገባ ተጠናክሎ ቀጥሏል። ባለፈው ጊዜ የዶክተር ደብረሲዮን አጃቢዎች ወይም ጠባቂዎች ላፕቶፕ እና አንዳንድ ዶክመንቶችን ይዞ ነፃ መሬት ሄዷል ተብሎ ነበር። አሁን ደግሞ የአብርሃም ተከስተ ጠባቂዎች የአብርሃም ተከስተን ላፕቶፕ ይዞ ወደ ነፃ መሬት እንደሄዱ እና የጀነራል ማሾ በየነ አራት መቶ ሺህ ወስደውበት ሄዷል። ባለፈው ጊዜ እንግዲህ የደብረሲዮን ላፕቶፕ ይዞ መሄዳቸው በተነገረበት በአጭር ጊዜ ውስጥ ነው ይሄ ነገር እየተፈጠረው። እንግዲህ እነዚህ ጠባቂዎች ጠባቂ ማለት እንግዲህ የቅርብ ጠባቂ ማለት ወይም አጃቢ ማለት ከቤተሰብ ተለይቶ የሚታይ ባይሆንም ከቤተሰብ ቀጥሎ የመጀመሪያው ቤተሰብ ነው። ከዛም በኋላ እነዚህ ጠባቂዎች ናቸው። ምክንያቱም ቤተሰብ አብረህ ትኖራለህ፣ አብረህ ታድራለህ፣ አብረህ ትወጣለህ፣ አብረህ ትገባለህ፣ አብረህ በነፃነት ቤት ውስጥ ታርፋለህ። እነዚህ ጠባቂዎች ደግሞ ውጭ ላይ ያለውን ሁኔታ፣ ግቢ ውስጥ ከግቢ በር ዙሪያውን ያለውን ሁኔታ የሚከታተሉት እነሱ ናቸው። ከቤተሰብ ተለይቶ አይታይም። እነሱን በመተማመን ነው ማለት ነው። የሚጠበቀው ሰውዬ እንደፈለገ የሚተኛ የሚችለው እንግዲህ። በዚህ ልክ የወረደ አይነት ነገር እየተሰማ ከሆነ እንዴት ነው ያሉት፣ ደግሞ በርካቶችን ሀሳባቸውን እየሰጡ የሚገኙ ሌሎችስ እንዴት ይታመናሉ የሚሉ በርካቶች ሀሳባቸውን ሰጥቷል። በሌላ መረጃ እንግዲህ ሰሞኑን በኢትዮጵያ ፖለቲካ የፋኖ ኃይሎችን ኤርትራን እና ህወሐትን አንድ ላይ በጥምረት በማጣመር አንድ ላይ እየሰሩ ነው። ሰሜኖች ተብሎ በአንድ ላይ በብልጽግና ካድሬዎችም ሲጠሩ ነበር። አልፎ ተርፎም ኤርትራን እና ትግራይን ወይም ደግሞ ሁለቱ ህዝቦችን ለማገናኘት እና ከሁለቱ ህዝቦች ጋር የምናደርጋቸው ግንኙነቶች የሶስተኛ ወገን ፍቃድ አያስፈልገንም የሚሉት ደግሞ በርካቶች ከትግራይ ውስጥ ሲሰሙ ነበር። የጦር ጀረናሮችም፣ ታዋቂ ሰዎችም ይህንን ነገር ሲያስተጋቡ ነበር። አንዳንድ ጀረናሮችም የሁለቱን ህዝቦች ግንኙነት ፍቃድ አያስፈልገንም፣ ያለ ፍቃድ መገናኘት እንችላለን እስከ ማለት ደረጃ እና ድንበር አካባቢዎችም እንደዚሁ ክፍት እንደሆኑ የተገለጸበት ሁኔታ ነው ያለው ኬላዎችም የተከፈቱበት ሁኔታ መኖሩን እና እንዲሁም የጋራ የሆነ ወንዝም ከብቶቻቸው በጋራ ወርዶ ውሃ ጠጥተው እንደሚመለሱና በስህተት እንኳን ወደ አንደኛው ድንበር የሚሻገሩትን ከብቶች በሀገር ሽማግሌዎች ተቋቁሞ በዛ አይነት መልክ ልውጥ የሚደረግበት ጥሩ የሆነ አይነት ጅማሮ የተፈጠረበት ሁኔታ መኖሩን ሰምተናል። እንግዲህ ከዚሁ ጋር ተያይዞ ኤርትራ ሰላሳ አራተኛውን የነፃነት ቀን በዓል በምታከብርበት ጊዜ ከትግራይ አካባቢ የሄዱ የህወሐት ባለስልጣናቶች እንዳሉ የታወቀበት ሁኔታ ያለው እነማን ናቸው የሄዱት? ብለን ስንጠይቅ አንደኛ ፈትለወርቅ ገብረ እግዚአብሔር፣ ተክላይ ገብረ መዲን፣ ገብሬ ገብረ ጻድቅ፣ ጀረናር ኃይለ ስላሴ እና አክቲቪስት ብርሃን የሚባሉት በፕሮግራሙ ላይ እንደታደሙ ነው የተገለጸው። ስታሊን እንግዲህ ያው በግልጽ ኢንተርቪው እስከ ከማለት ደረጃም የደረሰበት ሁኔታ ነው ያለው። እንግዲህ ይህንን ያነሳውበት ዋናው ትልቁ ምክንያት ለምን ተገናኙ ብዬ ሳይሆን ቀደም ሲል ሲባል የነበሩ ጉዳዮች እና ግንኙነት አላደረግንም አድርጓል፣ እየተገናኙ ነው፣ ስብሰባ እያደረጉ ነው፣ እየተወያዩ ነው፣ ብዙ ብዙ ነገሮች ሲባል ነበር። እነ ጌታቸው ረዳ ደግሞ በውስጥ መረጃ ምንጮቻቸው ለፌዴራል መንግስት ይህንን መረጃ ሲሰጡ ነበር፣ እነ ደብረ ሲሆን ደግሞ ይህንን ጉዳይ ሲያስተባብሉ ነበር። ውሎ አድሮ ነገሩ ራሱን ችሎ በራሱ እየወጣ ያለበትና እየተጋለጠበት ሁኔታ መኖሩን እንዲታወቅ ነው እኛ እንደ ሀገር እንደ ኢትዮጵያም እንደ ኤርትራም እንደ ትግራይም ለሁለቱ ህዝቦች ለሶስቱ ህዝቦች ሰላም እንዲመጣ ነው የምንፈልገው። ሰላም በጣም ከማንም በላይ ከምንምን በላይ የሚፈለግና የሚጠበቅ ጉዳይ ስለሆነ ነው። ስለዚህ እነዚህ የትግራይ ባለስልጣናቶች እንግዲህ እዛ ቦታ ላይ ተገኝቶ የበዓሉ አከባበር ፕሮግራሙን አብሮ እንዳሳለፉ ነው የተገለጸው። በሚዲያ አልታየም። የፎቶግራፋቸውም ወይም ቪዲያቸውም ይፋ አሉጣ መርመጮች ተመልካቾች፣ እንግዲህ ይሄ ነገር እንግዲህ የተጠናከረበት ሁኔታ ነው ያለው፣ ተጠናክሮ የቀጠለበት ሁኔታ ነው ያለው። እንግዲህ የእውነት ያድርግላችሁ ነው የምንለው፣ ሌላ ምንም የምንለው ነገር የለም። በሌላ መረጃ አድሚ 44 በእንደርታ ወረዳ የመሬት አስተዳደር የሆነውን ግለሰብ ደብድቦ ሆስፒታል አስገብቶታል ነው የተባለው። እንግዲህ ህወሓትን ለምን አልደገፋችሁም በሚል ነው እንግዲህ እንደርታ አካባቢ ጠንከር ያለ ማህበረሰብ የወጣበት ሁኔታ ነው ያለው። ቀደም ሲል እንግዲህ በትግራይ ክልል አካባቢ የደብረ ጽዮን ቡድን ቢሮዎችን፣ ማተቦችን የመቀማት እንቅስቃሴ በስፋት ሲያደርጉ ነበር። ጌታቸው ረዳንም ቢሆን መፈንቅለ መንግስት ተፈጸሙበት ነው አባሮት ቦታውን የተቆጣጠሩ እንጂ ወዶና ፈቅዶ አይደለም ያስረከበው። ርክብክብም የተደረገው አዲስ አበባ እንደሆነ ነው የሚታወቀው። ነገሩ በሽፍንፍን እንዲሆንና ወደ ሌላ ነገር እንዳይገባ ነው የተደረገው። እንግዲህ ጌታቸው ረዳ ያቋቋማቸው ካቢኔ ወይም ደግሞ ቀደም ስል ቀድሞ የራሳቸውን ራሳቸውን የሚመስሉትን ታጣቂዎችን ወደ አካባቢ ያስገቡትን ደርታና ለማጣ ራያ አካባቢዎች ለሕወሓት ቢሮ አናስረክብም፣ ማጠብ አናስረክብም የሚል አይነት ነገር ነው አሁን ያለው። የደርታ ወረዳ እንግዲህ የመሬት አስተዳደር የሆነውን ሰው በስለት ሁሉ ወቅተውታል። ሆስፒታል እንደሚገኝ የመረጃ ምንጮች መረጃን አድርሷል። በሌላ መረጃ በዝንጀሮ ፈንጣጣ በትላንትናው እለት የመጀመሪያው ሞት መመዝገቡን የተሰማው እንግዲህ ከኬንያ ድንበር ወደ ኢትዮጵያ የገባ ይሄ ተላላፊ በሽታ በርካታ ሰዎች በዚህ ህመም መያዛቸው ተሰምቷል በአሁኑ ሰዓት እንግዲህ ኢትዮጵያ ውስጥ ያለው የጤና ባለሙያዎች ተቃውሞና የዳቦ ጥያቄ በተፏፏሚበትና በተስፋፋበት ወቅት አብዛኛው ሆስፒታሎች ባዶ በሆኑበት ሰዓት ይሄ በሽታ በስፋት የሚራመድ ከሆነ እና በስፋት የሚሰራጭ ከሆነ ህብረተሰባችን ላይ ምንድን ነው ሊገጥም የሚችለው የሚለውን እንግዲህ ትንሽ እንደ ስጋትም ሊታይ ያስፈልጋል። ምክንያቱም የሀገሪቱ መንግስት ለህዝብ አያስብም። የሀገሪቱ መንግስት ለህዝብ ቢያስብ ኖሮ ለዚህን ያክል ሳምንት በርካታ ቀዶ ጥገና ኦፕራሲን የሚሰሩባቸው ሆስፒታሎች ኦና ሆኖ አይቀጥሉም ነበር። መንግስት ለህዝብ ደንታ ስለሌለውና ወንበሩን ብቻ የሚነኩትን አካባቢ ብቻ ነው ማስጠበቅ የሚፈልጉ። እስካሁን ድረስ እንግዲህ የአክሞቹ መፍትሄ እንዳልተገኘ ተገልጿል። በሌላ መረጃ ሰሞኑን በአፋር ሰርዶ ኬላና በአማራ ክልል ወልዲያ ኬላዎች አካባቢ ወደ ትግራይ እንዳይገቡ ሸቀጦች ተከልክሏል የተባለው ክልከላ ዛሬ እንግዲህ ተሽከርካሪዎቹ ዛሬ ወደ ትግራይ እንዲገቡ ነው የተደረገው። ይሄ የሚሆንበት ዋናው ትልቁ ምክንያት እንግዲህ ከፌዴራል ፖሊስ ጋርና የትግራይ ክልል ርዕሰ መስተዳደር የሆነው ሌተናል ጀነራል ታደሰ ወረደ አብሮ በመወያየታቸው ነው ተብሏል። በሌላ መረጃ በአማራ ክልል የብልጽግና አመራሮች አቶ ይርጋ ሲሳይ በስብሰባ እያደረገ ባለበት ከተማ ከፍተኛ የቶክስ ልውውጥ ተደርጓል። እንግዲህ በላይ ጋይንት ንፋስ መውጫ ከተማ ምሽቱን ቶክስ እንደነበረ የተገለጸው አርበኛ ደረጀ በላይ ህዝባችን ብልጽግና የተቆጣጠራቸው አካባቢዎችም ህዝባችን እየተዘረፈ ነው ብለዋል። በሌላ መረጃ ለአርሶ አደሩ መድረስ ያለበት የአፈር መዳበሪያ በኮንትሮባንድ መልክ እየተሸጠላቸው ይገኛል ብሏል። አርበኛ ደረጀ በላይ። አድማቾቻችን፣ ተመልካቾቻችን እንግዲህ ብልጽግናዎች አንጻራዊ ሰላም አምጥተናል እያሉ ህዝብን በሚያወያዩ በሚያነጋግሩበት አካባቢዎች ላይ ነው እንግዲህ የተኩስ ልውውጥ የሚደረገው። ሌላ አድማጮቻችን፣ የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አጭር መግለጫ አውጥቷል። ወሳኝ የሆኑትን ብቻ ይዤ ቀርብ ያለው ለኢትዮጵያ ህዝብ ጥሪ አቅርቧል። በተለይ ቤት አከራዮች ታገሱ ብሏል። እንግዲህ አንዳንድ ሐኪሞች ቤት ተከራይቶ የሚኖሩ አሉ። እንግዲህ እባካችሁ መላ የኢትዮጵያ ህዝብ አደራችሁን፣ ይሄ ቀን ያልፋል። ይሄ ቀን እስከሚያልፍ የጤና ባለሙያዎችን ብትችሉ አቅም ካላችሁ እና ከነሱ የምትጠብቁ ነገር ካለለ የአንድ ወር ብታልፉ ምንም ማለት አይደለም። ግማሽ ብታልፉ ምንም ማለት አይደለም። ምናልባት ስርዓቱ እንግዲህ እንደ ዱላ ወይም ደግሞ እንደ መቀጣጫ የሚጠቀምበት እንግዲህ ደሞዙን ማቋረጥ ነው። እንግዲህ ዋናው እንግዲህ አሁኑን ወር ደሞዝ እንግዲህ ይቆርጥባቸዋል እንጂ እንደማይከፍላቸው ምንም ጥርጥር የለውም። እንኳን ዘንቦብሽ ድሮም ዱሮም ጤዛነሽ እንደተባለው ድሮም የሚከፈላቸው እንደምታውቁት ጉዳይ ነው። አሁን በዚህ አይነት ደረጃ ፔሮል ፈርሞ ደሞዝ ይወስዳሉ ብላችሁ እንዳትጠብቁ። ከዚህ ውጪ ደግሞ ለመላው ኢትዮጵያ ትብብር መልእክት አስተላልፏል። በውጭ ሀገርም ያላችሁ በተከፈተ አካውንት ድጋፋችሁን እንድታደርጉ ብሏል። ለመንግስትም እንግዲህ ጥያቄዎችን እንዲመልስ ስሉ ጠይቋል። ለቀሩት ጤና ባለሙያዎችም እንግዲህ የዳር ተመልካቾች ተቀላቀሉን፣ አንድ ብንሆን ኖሮ ጥያቄያችን እስከ ዛሬ ተመልሶ ነበር ብሏል። እንግዲህ የጤና ባለሙያዎች ሙሉ ለሙሉ ትግሉን አልተቀላቀሉም። አንዳንድ ዳር ሆኖ የሚሰሩ አሉ። አስመሳዮች ደግሞ እንዳሉ መታወቅ አለበት። ምክንያቱም ሀገሩ ኢትዮጵያ ነው። የኢትዮጵያ ውሃ የጠጣ እንግዲህ በአንድ ሆ ብሎ የሚወጣ የለም። ከውስጥ አርበኛ ሆኖ ለብልጽግና አገልግሎት የሚሰጣል መረጃ የሚሰጣል ለእነሱም ጥሪ የቀረበበት ሁኔታ ያለው ትግሉ፣ ጥያቄው ተጠናክሮ ቀጥሏል። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስላሉ። በተመሳሳይ ፕሮግራምና መርሃ ግብር ቀጥታ ስርጭት የአድማጭ ተመልካቾች ስልክ ውይይት ፕሮግራም ላይ መልካም ሚዲያ ላይ እንገናኛለን። መልካም ጊዜ እንደሆንላችሁ እመኛለሁ። ሰላም ነው ልጅ ሰላም።